የለም። ይሄ እንኳን እኔ እንደዚህ አይነት ነገር የለም። ከአልጋ ላይ አስተኝተው ስራ እየሰራ ወድቋል። እኔ ግን ታመመ፣ ከወደቀ በኋላ ከአልጋ ላይ የታመመ ነው ሸበካዋ ነው ጋይስ ኢንተርኔት ማለት ነው ሸበካ በሳውዲኛ ምንድን ነው ኢንተርኔት ማለት ነው እና ሀቡ ለቀጥል ሾሬውን ልጁ ታሞ እንደዛ ገረቤት ቤት እንደገባ እኔ በሽተኛ ልጅ ኖረኝ አልሆነኝ ምንም አያደርግልኝም አስታክመህ ወስደህ ለእንግስት ስጠው ያለች አንተ የታከመበት የታከመበትን ወረቀት ሁላ ሰጥሻለሁ ባህር ዳር የታከመበትን ሁሉንም ነገር እህቱ ያሳከመኝበትን እኔም አዲስ አበባ ሳክሚዋለኝ ሁሉንም መረጃውን እሰጥሻለሁ። ማስረጃና መረጃ ነው እኛ የምንፈልገው። እዚህ ቤት አይሰማም። ኢትዮጵያ ውስጥ የታከመው ባህር ዳር የታከመው የምንድን ነው? የግል ሆስፒታል አስራ ሁለት ሺ ብር ገብቶ ከፍሎ ነው እንደውም የተመረመረው። አህመድ ዝምበልላት አህመድ ዝምበልላት አንተ ሚውት አድርግላት እሷ ደሞ ትናገር። እሺ፣ የታመመው እንትን ያለው ምኑ ላይ ነው? ነው ሺ፣ ሀያት ወይ እንዴት ነሽ? ሳራ ነሽ? ሀያት ማለት እንድሪ። የላከሽ ግን ይናት ጉዳይ ነው እንዴ? አረ ጉዳይ ሲያልቅ ነው የሰው እያለ እዚህ ጋር የሰው ጉዳይ ጉዳይ ልታውሪ፣ ሀያት ሲል ሀያት እሺ፣ ሰዐዳ እኔ ግን ሳስበው ሳስበው አውቃሽ እየተጫወትሽብን ይመስለኛል። ሳውዲ የሚኖር ስንት ሰው እንደዚህ ቤት የሚገባው እና የሚያወራው የአንቺ ብቻ ሲሆን፣ መቼ በቃ እንደዚህ የሚያደርገው ምንድን ነው? ትናንትና ማስተካከል አልቻልኩም አልሽ፣ ለፋን አብረን አስተካከልን። ምንድን ነው እኮ ቆፍጠን ብለሽ አውሪያ፣ ቶሎ ቶሎ ልባችን ወረደ እኮ ሰላም። ማለት ሳውዲ በሆነም ሳውዲ በሆነም ገጠር ነው ያለው። ወላሂ ይሄ እራሱ እየሰራልኝ የሁለት መቶ ብር ካርዳት ነው ያለሁት ብላለች እ ችግር የለውም። ወላህ ጨለማ ውስጥ በር ላይ ነው ያለው። ሀቦ ያለውበት ገጠር ነው፣ አይሰራም። እኔ እየቀለድኩ አይደለም። ገጠር ነው ያለው፣ አይሰራም። ችግር የለም። አህመድ፣ አሁን ይኸውልሽ፣ እኛ የምንፈልገው እንድሪስ፣ ለምንድን ያልመጣው እንድሪስ? ለምን ጥሎሽ ጠፋ? በዚህ ሰዓት እንድሪስ፣ ወንድ ከሆነ እውነት ከወደደሽ፣ በዚህ ሰዓት ለምን አብሮሽ አይቆምም? ንገርኛ፣ ይሄንን ሳዳ፣ ይህን ጥያቄ ብቻ መልሽልኝ። እንድሪስ ወንድ ከሆነ ተወደደሽ ከባልሽ ከልጅሽ አባት አህመድ እጅ ፈልቅቆ አውጥቶሻል አይደል፣ ወስዶሻል። ለምን ዛሬ መጥቶ እዚህ ጋር ከጎንሽ አይቆምም? ምንድን ነው የሚያስፈረጥጠው? አስር ይኸው፣ አሁን ስናገር መጣ። ይሄ ወንድ ኮንክናና፣ ከጎን አቁም። ወንድነት የሚታየው በእንደዚህ አይነት ጊዜ ነው። ተፈረጥጣለ፣ ታመልጣለ። ያንተም ሸበቃ ነው

ምንል ሳዕዳ ሴትየ እየጠራ እኔ ደግሞ ተሰማለች ብዬ ነው እንደ ማወራ ቢባል፣ እሺ ቅድም አንተ እንግዲህ ሳዕዳ ሳዕዳ ላይ ስትዝትባት ያለውን ቮይስ ሲያሰማን አህመድ ምን አልክ? ይሄ የዛሬ አመት ነው ሌላ ወንድ ስትጀናጀንብኝ ባልነኝ ተናደድኩና ዛት ኩባት አስፈራራኋት ብለሃል አይደል እ ምን አልሽ ማሬ? እኛ ሴትያዮዋ ጠርታ እጅ ያለ አለች። እኔ ደግሞ እዚህ እሷ እንደሚትሰማ አርግ የማወራው ነገር ነገር ነው።

እንዲህ፣ እንግዲህ ለምንድን ነው በአሁን ቃልህን የምትቀይረው? ላይቭ ሪከርዱን ማውጣት ሸል ቅድም ያልከኝ ከሌላ ወንድ ጋር ስትጀናጀን እኔ ባል አይደለው ወንድ አይደለው ተናደድኩኝና ዛት ጉባት አስፈራራኋትኝ አልክ። አሁን ደግሞ ከእሷ ጋር በውስጥ ተነጋግራችሁ መጥተክ እዚህ ዋትሳፕ ላይ ምን ብለላክልኝ ከእሱ ጋር ስትጀናጀን ከአህመድ ጋር ስትጀናጀን አልክ። ለምን ትቀያይረዋለህ? እንድሪስ የዛሬ ሶስት ወር ይለኛል። እንደ የዛሬ አመታል አላልክም? ከሌላ ወንድ ጋር ስትገናኝ እሷ ከሳምንት በፊት ነው ቮይስ ትላለች። አንተ ከዚህ የዛሬ አመታልክ። አሁን ደግሞ መልሰህ ሶስት ወር አለሽ የቱን እንያዘው?

እንድሪስ፣ ምንድን ነው የምትለኝ? እዚህ ጋር እኮ አለ ካንተ ለምን ሚውትና ውርታ ታወራ? ምዚው ለምን ዋትሳፕ ላይ ትልክልኛለህ? አህመድ ወይ ሀቡ ቅድም ምን ብላሃል? ሁለቱ ቮይሶች ናቸው አይደል? ማስረጃ ያሉክ እሱ እንደሚያስፈራራት ሌላ አለ ያኛው ነበር ታውስቱንም

ልጅ ሁሉ ለአንተ ብሎ በላከለት እንደዚህ ችግር ላይ እንዳጠለው አረቄ በማሰብ ነው እንጂ አሁን ዝሮ ዝሮ እነሱ አውቀው ነው። ወደ መፍትሄው ብንገባ ይሻላል ነው እንጂ አውቀው ያስረዝሙታል እኮ። አሁን እሷ ትምጣና ወደ ብርህን፣ አስር ሺ አምስት መቶ ድርሃምህን ወይም ሪያልህን። ወይም እሱ ጀንትልማን ከሆነ አባወራ ከሆነ እሱ ሊከፍላት ይችላል፣ እንድሪስ

በውስጥ ብትነጋገር ብትነካካ ምን ጥይት አይደቀንም። እኔ ምንድ ነው ለምንድ ነው እኔ እኮ አሃቡ ጋ ግቢና፣ አሃቡ ጋ ነው ምጨርሰው። አስተካከያለሁ እኔ እኮ እየሰራልኝ ነው፣ ግን እምለው ነገር ስለሌለኝ ነው አለችኝ። እምለው ነገር ስለሌለኝ ነው እየሰራልኝ ነበረ፣ ግን በውስጥ ይጨርሳለች። እኔ አሃቡ ጋ ግቢ፣ አሃቡ ጋ እናወራለን። አንቺ ጋ የምጨርሰው ጉዳይ የለኝም። እኔ ለሃቡ ነው አሳልፍ የሰጠሁት፣ ገንዘቡን ራሱን የመቀበል አልፈልግም። በሃቡ ትልክ ይላታለች ሃቡ ወደ ትልክልኛለች በህዝብ ፊት ልክ በሶቴ ለህዝብ እንዲያወራው ህዝብ እያየኝ ነው የምቀበለው። ወደ ሀቡ አስተላልፈሽ ሀቡ ታስተላልፍልኛለች እንጂ እኔ የአማ ላይ ሁሉንም ለሱ ሰልጠ ሳይወጣ ነበር በውስጥ ሁለት ዓመት ስናቸው፣ ለምን በውስጥ አንሰጡት? አሁን አደባባይ ከወጣ በኋላ በውስጥም ጨርስ የሚባል ነገር የለም። አንዴ ወጥቷል። ከወጣ በኋላ እዚሁ ያልቃል። ስለዚህ አሁን ማለት ነው፣ አሁን ማለት ነው፣ እንድሪስ ወንድ ነው ባል ነው፣ አባወራ ነው። ስለዚህ ወንድ ልጅ ነው የሚስቱን ዳሚ ከፍለው። ለምን ወንድ ልጅ ለሴት ተጠሪ ነው? ባል ተጠሪ ነው። ስለዚህ እባክህ እንግዲህ ባል ሆይ፣ አንተን ነው የምንጠይቀው ብሩ